ሰላም ሰላም፣ እንዴት ዋላችሁ? የተከበራችሁ ተመልካቻችን ለዛሬው ዘንላች የቀርነው ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን በትናንቱ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ባርሴሎና ከውድድሩ ውጭ መሆኑ ይታወቃል። ዛሬም ሁለተኛው የመልስ ጨዋታ በፓርክ ደ ፕሪንስ ፓሴን ጀርማን ከአርሰናል ጋር ጨዋታቸውን ያደርጋሉ። በእነዚህ ሁለት ጨዋታዎች ዙሪያ ያሉን መረጃዎች ወደ እናንተ የምናደርስ ነው የሚሆነው። እንግዲህ በትናንቱ የአውሮፓ ቻምፒየንስ ሊግ የሳንሲሮ የፊልሚያ ትናንት በኢንተር ሚላን አምስት በኢንተር ሚላን አራት ለሶስት አሸናፊነት በድምር ሰባት ለስድስት አሸናፊነት እንደተጠናቀ ይታወቃል። እጅግ አስገራሚ የሆነ ጨዋታ እንደነበር እንግዲህ መመልከት ይችለናል። ባርሴሎናዎችም እጅግ አሳዛኝ ተሰናባች መሆናቸውም እንግዲህ እየተነገረ ነው የሚገኘው። ትናንት እንዳየነውም እጅግ አስደናቂ በሆነ ካምባክ ሶስት ለሁለት መምራት ችለው እንደነበር መመልከት ይችላል። ለማስታወስ ያክል እንግዲህ በጨዋታው ከተጀመረ በ21ኛው ደቂቃ ላውታሮ ማርቲኔዝ ነው እንግዲህ ለኢንተርሚላኖችን መሪ አድርጎ የነበረው ከዛ ሀካን ካልሃንግሉ በ45ኛው ደቂቃ በፍጹም ቅጣት ምት ሁለተኛው ግብ ለኢንተር ሚላን ማስቆጠር ችሏል። ከዛ በኋላ ባርሴናዎች ከእረፍት በኋላ ተነቃቅተው ከሁለት ለዜሮ መመራት ተነስተው ኤሪክ ጋርሻ፣ ዳኒ ኦልሞ እንዲሁም ራፊና ባስቆጠሯቸው ሶስት ግቦች በሰማንያ ሰባተኛው ደቂቃ እስከ ሰማንያ ሰባተኛው ደቂቃ እንግዲህ ሶስት ለሁለት መምራት ችለው ነበር። ጨዋታው ተጠናቀቀ በሚባልበት በ93ኛው ደቂቃም እንግዲህ ፍራንሲስኮ አቸርቢ የ37 ዓመቱ አንጋፋ ጣሊያናዊ ፍራንሲስኮ አቸርቢ የኢንተርሚላን የአቻነት ዋን ግብ ማስቆጠር ችሎ ከዛ በኋላ ወደ ተጨማሪ 30 ደቂቃ ያመራው ጨዋታው በ99ኛው ደቂቃ ተቀይሮ የገባው ዴቪድ ፍራተሲ ለኢንተር ሚላን አራተኛው ግብ አስቆጥሮ እንግዲህ

አራት ለሶስት በሆነ ውጤት መጠናቀቅ ችሏል ማለት ነው። ስለዚህ የባርሴሎና ወጣት ተጫዋቾች እንግዲህ እጅግ የሚገርም ጨዋታ በተለይ ላሚን ያማል በ17 ዓመቱ እንግዲህ የኢንተር ሚላን ተከላካዮችን ሲያተራምስ ባመሸበት ጨዋታ እንግዲህ አለመታደል ሆኖ ከውድድሩ ውጭ መሆን ችለዋል ማለት ነው። በያን ሶመር የኢንተር ሚላን ግብ ጠባቂ ሲመክንበት ነበር። ኳሰቹ እጅግ የሚገርም በሚገርም ብቃት በሚገርም ጨዋታ ተከላካዮች አልፎ እንግዲህ በያን ሰመር ግቦችን ሲመክንበት እንዳመሹ ይታወቃል። እንግዲህ ማየትም እንችላለን። ትላንትና ማለት ነው። ስለዚህ ይህ 17 ዓመት ወጣት በቀጣይ እጅግ የሚገርም የጨዋታ እንቅስቃሴ እንደሚያሳየን ከትናንቱ ጨዋታ እንግዲህ መመልከት ችለናል። እንግዲህ ዓለምም ዓለም እንዳለ በዓለም ሁሉ ማለት ነው የትናንት ጨዋታ ለባርሴሎና እንዲሁም ለኢንተር ሚላን እጅግ ምስጋናውን እያቀረበ ነው የሚገኘው የእግር ኳስ አፍቃሪ የሆነ ሁሉ ማለት ነው። ለዚህም እንግዲህ ላሳያችሁን ጨዋታ እጅግ እናመሰግናለን። እጅግም እንግዲህ እግር ኳስም እንግዲህ እንደዚህም ሆኑ በጣም ያስደስታል። እንግዲህ በተለይ ለገለልተኛ ደጋፊ ለባርሴሎናም ለኢንተር ሚላንም ደጋፊ ያልሆኑ እግር ኳስ አፍቃሪያን እጅግ የሚያዝናና የሚገርም ምሽት እንደነበር መመልከት ችለናል ማለት ነው። በሁለቱም በመጀመሪያው በመጀመሪያው ጨዋታም፣ በሁለተኛው በትናንትና የመልስ ጨዋታም በሁለቱም እጅግ የሚገርሙ በግብ የታጀቡ ደቂቃዎችን በግብ የታጀበ ጨዋታ ማየት ችለናል። በአጠቃላይ አስራ ሶስት ግቦችን ማስተናገድ ችሏል በሁለቱም ጨዋታዎች ማለት ነው። ስለዚህ እጅግ በሚገርም ሁኔታ ኢንተር ሚላን ወደ ፍጻሜ ማለፍ ችለዋል። በአላያንዝ አሬና እንግዲህ ዛሬ በአርሰናል ከፓሪስ ሴንት ጀርመን በሚያደርጉት ጨዋታ ከአሸናፊው እንግዲህ የሚያገኝ ነው የሚሆነው። በአንጻሩ ባርሴሎና አሳዛኝ በሆነ ሁኔታ እንግዲህ ከአውሮፓ ቻምፒየንስ ሊግ ተሰናብተው ወደ ስፔን መመለስ ችለዋል ማለት ነው። ወደ ዛሬው ጨዋታ ስናልፍ ባለፈው በኤምሮ ስታዲየም እንግዲህ ፓሪሰን ጀርመን በኦስማን ዴምቤሌ ብቸኛ ግብ አንድ ለዜሮ አሸንፈው እንደተመለሰ ይታወቃል። ዛሬም እጅግ እጅግ ከባዱ ፊልሚያ በፓርክ ደ ፕረንስ ከአርሰናል ጋር ያደርጋል ማለት ነው። እንግዲህ በሮ ፍጻሜው ከሊቨርፑል ጋር ባደረገው ጨዋታ እንግዲህ በሜዳው አንድ ለዜሮ ተሸንፈው በአንፊልድ ስታዲየም አንድ ለዜሮ በማሸነፍ በፍጹም ቅጣት ምት በመለያ ምት ። አሸንፎ ወደ ግማሽ ፍጻሜ እንዳለፈ ይታወቃል። ፓሪስ ሴን ጀርመን በአንጻሩ አርሰናል የቻምፒየንስ ሊግ ንጉሱ ሪያል ማድሪድን በድምር ውጤት አምስት ለአንድ በሆነ ውጤት እንግዲህ ረምርሞ ወደ ግማሽ ፍጻሜ እንዳለፈ የሚታወስ ነው። ባለፈውም እንግዲህ በኤምሬትስ ስታዲየም እነዚህ ሁለት ቡድኖች ጨዋታቸውን አድርገው በፓሪሴን ጀርም አንድ ለዜሮ አሸናፊነት እንደተጠናቀቀ ይታወሳል። ዛሬም የመልስ ጨዋታ በፓርክ ደ ፕረንስ እጅግ እጅግ ከፍተኛ ፉክክር እያደርጋሉ እነዚህ ሁለት ቡድኖች ወደ ሙኒክ አሊያንዝ አሬና ትኬታቸውን ለመቁረጥ እንግዲህ ዛሬ የዘጠና ደቂቃ ግፋ ካለም የሞቶ ሀያ ደቂቃ ፍልሚያን እንግዲህ ያሳዩናል። በአርሰናል በኩል እንግዲህ ዛሬም እንግዲህ የአሰላለፍ ለውጥ እንደሚያደርጉ ይጠበቃል ባለፈው እንግዲህ ቶማስ ፓርቲ በቅጣት ከጨዋታ ውጭ መሆኑ እንግዲህ ተከትሎ ማይክል መሪኖ ወደ መሀል ሜዳ ተስቦ እንደተጫወተ ይታወቃል። ዛሬ በአንጻሩ ቶማስ ፓርቲ ወደ ሜዳ ይመለሳል። ስለዚህ ከዲክላን ራይስና ኦዲጋርድ ቶማስ ፓርቲ በመሀል ሜዳ ላይ የሚጠመር ነው የሚሆነው ማይክል መሪኖም እንግዲህ ወደ ፊት አጥቂነት ያጥቂነት እንግዲህ የሚመጣ ነው የሚሆነው። እንግዲህ በአርሰናል በኩል ዴቪድ ራያ በግብ ጠባቂነት ይሰልፋል ተብሎ ይጠበቃል። ሊዩስ ስኬሊ እና ቤን ዋይትም ግራና በቀኝ ተከላካይነት እንግዲህ የሚሰለፉ ተጫዋቾች እንደሆኑ እንግዲህ ይጠበቃል። በመሀል ተከላካይነት ጃኮብ ክዌር እና ዊሊያም ሳሊቫ ይሰለፋሉ ተብሎ ይጠበቃል። በመሀል ሜዳ ዲክላን ራይስ፣ ኦዲጋር እና ቶማስ ፓርቲ ይጣመራሉ። በፊት መስመርም እንግዲህ ማይክ ማይክል መሪኖ በዘጠኝ ቁጥር ማርቲነሊ እንዲሁም በቀኝ በኩል ቡካዮ ሳካ በዛሬው በአርሰናል በኩል በአራት ሶስት ሶስት አሰላለፍ የሚካተቱ ተጫዋቾች እንደሆኑ እንግዲህ ይጠበቃል። በፓሪስ ሴን ጀርመን በኩል እንግዲህ በግብ ጠባቂነት ጆዋን ልጂ ዶናሮማ እንግዲህ ቋሚ ግብ ጠባቂያቸው ነው። ሀኪሚ ማርኪኖስ ዊሊያን ፓሾ እንዲሁም ኑኖ መንዴዝ አራቱም የኋላ ተከላካዮች ይሆናሉ ተብሎ ይጠበቃል። በመሀል ሜዳ እንግዲህ ጆኦ ነቬስ፣ ቪቲኒያ እንዲሁም ፋቢያን ሪዩዝ የፓሪስ ሴን ጀርመን የመሀል ሜዳን ይመራሉ ተብሎ ይጠበቃል። እንግዲህ በፊት መስመር ዲዜርዶ፣ ኦስማን ዴምቤሌ እንዲሁም ክቪሻ ክቫራሽ ክሊያ የፓሪስ ሴን ጀርመን የፊት መስመር ይመራሉ ተብሎ ይጠበቃል። እንግዲህ በሁለቱም ቡድኖች በኩል ዛሬ ወደ ሜዳ ይዘው ይገባል የሚባለው እንግዲህ ተብሎ የሚጠበቀው አሰላለፍ እንግዲህ በግምት እነዚህ ይሆናሉ ተብሎ ይጠበቃል። ምናልባት ለውጥ ካለም እንግዲህ በሚወጣው አሰላለፍ የምንመለከት ነው የምሆነው። እንግዲህ በአርሰናል በኩል የቶማስ ፓርቲ መመለስ እንግዲህ ጥሩ ዜና ነው የሚሆነው፣ ምክንያቱም ባለፈው የቶማስ ፓርቲ አለመኖርን ተከትሎ የአሰላለፍ ለውጥ አድርገው ነበር። ማይክል መሪኖ በመሀል ሜዳ ነበር እየተሰለፈው አስቀድመን እንደገለጽ ነው። በፊት መስመርም እንግዲህ ትሮሳርድ በቋሚነት ተሰልፈው እንደነበር ይታወቃል። በዚህም በፊት መስመር ማርቲኔሊ እንዲሁም ትሮሳርድ ብዙ የግብ እድሎችም እንግዲህ ሲያመክኑ እንደነበሩ መመልከት ችለናል ማለት ነው። ስለዚህ እነዚህ ሁለት ቡድኖች ዛሬ አራት ሰዓት ላይ በፓርክ ደ ፕራንስ ስታዲየም የሚያደርጉት ጨዋታ እጅግ እጅግ የሚጠበቅ ጨዋታ ነው የሚሆነው። እንግዲህ ትናንትና የሆነውን መመልከት ችለናል በጂሴፔሜዛ ስታዲየም፣ ዛሬም በፓርክ ደ ፕራንስ ስታዲየም ሌላኛው እጅግ ተጠባቂው የግማሽ ፍጻሜ የመልስ ፍልሚያን እንጠብቃለን። እስኪ እናንተ ዛሬ እንግዲህ ከነዚህ ሁለት ቡድኖች ማን ወደ ፍጻሜ ያልፋል ብላችሁ ትገምታላችሁ ግምታችሁን ኮመንት ሰክሽን ቦክስ ላይ አካፍሉን። የጨዋታውን ውጤት ከጨዋታው በኋላ እንግዲህ ይፋ የምናደርግ ነው የሚሆነው።